እኔ ላስረዳሽ፣ ስንት ይሞላል ስትል የነበረው እዚህ ቤት እየመጡ አለች። እዚህ ቤት እየመጡ እየተቀመጡ ሌላ ቦታ ሄደው የእኛን ልጆች ከፍ ዝቅ አድርገው እየተሳደቡ ምናምን ሳምቻለው ዓይነት ነገር መሰለኝ፣ አወራችው ከዚያ እኔ ደግሞ ምን አልኩ መሰለሽ እኔ።

ዛሬ አሽቃባጭ፣ አይ አሽቃባጭ ለዚህ ሰዓት መጣሽ። ቅድም ከከታች ኮመንት እየተጻፈልሽ ነበረ። ምስጢር ስታወጪ የዳኒ ያለው ምስጢር ስታወጪ ኮመንት እየተጻፈልሽ ነበረ ከታች። እሱማ የእነ ዳኒ እኮ በእርግጥን። አሁንም አውሪ ካልሽ ተንትናው አራርሻለሁ። በጣም ነው የገባኝ እንድች ነሽና። ዛ ዳኒ ማ ገና እኮ ነው፣ ቀጣይ ድራማ ነው። የዳኒ የዛሬው እኮ ምርጥ ትምህርት ነው። ምንም የሚያሰጋ የሚያስፈራራ ነገር እንዳለ ቀጣይ ድራማ አለው። ኧረ ቀጣይ ትዮጵስ ምድረ በጭባጫ ሆነ ያለው ሁሉ ገና ይንበጨበጫል። ገና ደግሞ ናታንስ ቅላሳ አለ ሰምተሽ ደግሞ ትይጂዬ የዳኒ የአሳቀኝ ፓርት ሆኑ ታውቃለሽ፣ ኢንቶሪ ነው የሚባለው መክበል ሲሰራ አንዴ አንዴ ፍሬን ፍሬን ልታወራ ነው ፍሬን እኔ ምልሽ ማርዘነብዬ ቁጥር አንድ እኔ እህትሽ እያለሁ አሁን የሚን በጫበጭ አለ ታያለሽ። በእናትሽ ነገርኩሽ እኮ ስላለሽ እኔ ነገርኩሽ። ምክንያቱም ሆደ ሆደ እምቡርቡር እንደሆንች ስለማቅ ነው። እኔ አውቀዋለሁ ሆዲሽ ሲጀመር የተሰጠውን እንትን ርዕስ ከደብተር ላይ እያየ እየተናገረ፣ እናንተ እራሱ መንበጭ በጫ በጣም እኮ ነው ብታያት። ወይኔ የዜቴ ደግሞ የተለየ ነው፣ ማዚ ትባላለች። ዝቅ እያለ እያነበበ እኮ ነው። አላያችሁትም ዓይኑ ዳብተሩ ላይ ተጽፎለታል። ጎንበስ እያለ እያነበበ ነው የሚለው። ቅሞ አይጽፍም እንጂ አይሚ አይጽፍም። እይናታ ናራ አፍሮ አንገቱን ደፋ ውሸቱ እየጠፋበት

ከዛ ያሲ አመጠኝ ኮመንት መጣልኝ። ይሄንን ስለተናገርክ እኔ ደስ ብሎኛል። ሌላውን ካልስጣስገባሽ ሌላውን ዛሬ መቶ ሽ ገብቶ ያድራል ዳኒ

በስ ገባልኩ ጌታዬ፣ ኧረ እንደምን ይሻለናል? ማዚኮ ማለት ነው። ማዚኮ ልንገርሽ ቆይ፣ መርካቶ ወደፊት ሲሄድ እራሱ ይሄ ሰውዬ ወደ እነ መሄደው ወደ ፊት። ኧረ አይደለም፣ ወደኋላ ነው የምትለው ትልሻለች። ወረቀት ማለት ነው የምትጨናነቀው። ራሱ በጣም ታሳዝናለች። ማዚ እያለች ነው። ዩ ትጅዬ ምን አለ መሰለሽ፣ መአዝ እኮ የምትጨናነቀው አሁን እኛ ዝም አተን በራሳችን ፈታን። እሷ እሷ እኮ ሁሉም ቤት እዛም የእዛንም የእዛንም አሳ መቀበል አቅቷታል ልጅቱ። አይሚ አይሚ ስሚኝማ፣ ለሁሉም ሼር ተደረገ፣ ለአብ ለመለኛው ሌፍሬም፣ ለሁሉም። እነሱ የራሳቸውን ላይፍ ከሚስቱ ጋር ነው ስራ ላይ ናቸው። በነገራችን ላይ ዛህራ፣ ኢትዮጵያ ውስጥ በዚህ ሰዓት ኢትዮጵያ ውስጥ ጉዳይ ጠበቃና ጉዳይ አስፈጻሚ ኖርማል እንደ ኮፒ ቤት ተከፍቷል። ኖርማል እንደ ኮፒ ቤት ተከፍቷል። በየሄድሽበት እንደበፊቱ ይሄ ህግ ምናምን ቦታ ሄደሽ ፍርድ ቤት ሳይሆን ኖርማል እራሳቸው እንደ ኮፒ ቤት ኮፒ ያላቸው ከጎን ናቸው።